አሰላሙ አሌይኩም ወረህመቱላሂ ወበረካቱ ዶቼ። እንግዲህ ሰደቃ ትናንት ጠርቻችሁ ነበረ። ዛሬ ሁላችሁም እንዳትቀሩ ማለት ነው። አብረን ነው የምናየው። አንዳንድ ማድ ይባላል። ማድ ታውቃላችሁ? አንዱ ሰላሳኛላ ማ ነው አይደለም? አንቺ ፈጥኗቸዋል። አምስት ማድ በነገራችን ላይ እንደዚህ ማሳያችሁ ያው ሰሞኑን እንሻላ የቀን የቀን ውሎዬን እያሳየኋችሁ ነው፣ ግን ደግሞ እንደዚህ የሰደቃውን ድባብ እንዳለ የቀረጽኩላችሁ ትዝታው ቤተሰብ ጋር እንደዚህ ታሳልፉ እንደነበረ በእኛ ጊዜ። አሁን እንደዚህ አረብ ሀገር ላይ እንደዚህ አላየሁም እና ቤት ሰርተው ምናምን ስለማላይ ይናፍቃችኋል ብዬ አስባለሁኝ ውዶቼ። እንዴት ነው የረመዳን ሰደቃ ቤተሰብ መሃል ምናምን ሲደረግ ማለት ነው። ያ ሽንኩርት ለግመል ነው እንደ ምናምን ልጅ የምትሉ ሽንኩርት፣ እንግዲህ ሙዋምቶች እናክላለኝ ማለት ነው። እዚህ ጋር ደግሞ የሰደቃ ነገር ያው፣ ምንም ነገር መቅረጽ ስለሌለበት እንትን እየሰራን ነው ማለት ነው። ጭንቅላቱን እንዲበስል ሩዝ ውስጥ ማለት ነው እና ይሄ የሩዙ ቁሌት ነው ማለት ነው ውዶቼ። የሩዝ አሰራር ከህቷ ከህቴ ከባለሙያ ሊገምቷት የትኛ ሴት መስላችኋል? እሷን አላሳያችሁም። በአለም ወያ የቷ ነው የምንመስላት? ሊገምቷ የፍራማ ፍራማ ወይ ትነግሪያችኋለሽ። እሷ አሁን እየተዘጋጀ ነው። እቺ የሩዟ ተመቸችኛ እንጂ በጭንቅላት አይቻላል። እዚህ ትእዚ ላይ አሁን ሩዝ ታጥቦ ይጨመራል። ይሄ ትክትክ ሲል ነው ሩዙ የሚጨመረው። ይሄ ሰደቃ ሙያ ይባላል። ሩዝ ከብሳ ነው የሚባለው። ሩዝ ጭንቅላት፣ ሩዝ በቃ ሩዝ በጭንቅላት

ልሙላበት በበትእና ንዶች እንግዲህ፣ ከአክስቶቼ ብዙ አይነት ሙያ እየተማርኩ ነው ማለት አይቼም ሰምቼም አላቀውን ነገር ሁሉ ማለት ነው። ይሄ ፕላስቲኩ ጎማ የለም ዜት የምንገዛበትም ዜቱ ከውስጡ ሲያልቅ ውሃ እስከ አፉ በደንብ ከሞላችሁበት እሳት ዳር ታስቀምጡትና ወይ እሳት ላይ ታስቀምጡና ውሃው ይፈላል። ወላሂ ጎማው ምንም ሳይሆን፣ ልክ ደግሞ ከግማሽ በታች ወይ ደግሞ ግማሽ ውሃ ከሆነ አሉ ጎዶሎ ውሃ ከተጣደበት ውሃው ሳይፈላ ገና ሳይሞቅ ወደ እሳት ሲጠጋ ፕላስቲክ ስለሆነ ጭምድድ ይላል አሉ። እና አላምንም አሁን በወሬ ቢሉኝ ማለት ነው። ግን ሀባይ እንትና አለ አፈላው ውሃውን በጣም ነው የገረመኝና እንግዲህ ዱለት ደግሞ እንደዚህ ሳይላጥ ለሰደቃ ሳይላጥ ጥብ ይደረግና ይከተፋል ማለት ነው። እንዲከተፍ ብቻ ትንሽ ገንፈል ይደረጋል ማለት ነው። ይህን ድቅቅ አድርገ ከከተፉት በኋላ በደንብ ጥብ ይደረግና ይሰራል። ያ ለሴቶች ብቻ ነው የሚሰጠው ወንዶች ጋር አይሄድም ማለት ነው። ቀይ ወጥ ይደረግና ከዛ ጎን ጎን ላይ ሩዙ፣ ጎን ጎን ላይ ዱለቱ ይደረጋል ማለት ነው ለሴቶች ለማንኛውም እንደዚህ ወጡ ሰርተን ጨርሰናል። አሁን ማፍጠሪያ ሰዓት እየደረሰ ስለሆነ ማፍጠሪያ ሳይደርስ እንግዲህ እንደዚህ እየደረደሩት ነው ማለት ነው፣ እንደዚህ ምክንያቱም ልክ አዛን አላሁ አክበር ሲል ገና በጊዜ ውጭ ላይ ወንዱ ከግቢ ውጭ ነው ያደረግኳቸው ዛሬ። ወደ ግቢ ማላስገባውም ግን ውጭ ላይ ያስፈራራል። በቃ መንገድ ዳርም ስለሆነ ቤታችን መንገደኛው ምኑ ምኑ በቃ ተቀምጠዋል ማድ ማድ ሰርተው። ስለዚህ ልክ አላሁ አክበር ሲል ይሄን ብዲግ ብዲግ እያደረጉ መስጠት ብቻ ነው። ብዙዎቹ ሰግደው ምናምን የሚመጡት የተጠሩት ናቸው ግን ያው መንገደኛው ምንም ተቀምጦ ስለሚጠብቅ ሳይሰግድ ነው ቶሎ ቶሎ የሚበሉት ማለት ነው። እና ሀብሀባችንን ቴምራችንን ምናምን አዘጋጀን። ለአንድ ሰው ሶስት ሶስት ቴምር ይሰጣል። እነዚህ በትር እየተደረገ በጊዜ ማለት ነው አዛን ከማለቱ በፊት እና ብቻ የሰደቃ ድባብ ወይኔ ድምፄ በጣም ነው ደስ የሚለው። ደክሞኝ ነበረ በጣም ድካም አለው። መጨረሻ ላይ ደግሞ ቤተሰብ ሰብሰብ ብሎ ድዋ ሲያደርግላቸው በጣም ነው ደስ የሚለው እና አባይ እንግዲህ ይኸውላቸው አዛን ብሎ እየተዋከብን ነበር። ከምግብ በኋላ እህቶቼ እያጣጠቡ ነው። አንድ ሀገር እቃ ነው ያጠባችሁት። ይሄው አጣቢም አያስፈልገኝም። ወላይ ወይ ቀርጭ ሸልማችኋለሁ። ምን ይገዛላችሁ? ይሄላ ጣ ማስቲካ ማስቲካ ልገዛላችሁ። የበላችሁት እንዲሰራ ፍቅር ነው የምፈልጉት። ፍቅር አርከፈከፍባችኋለሁ። ኪራ አንፈልግም፣ ፍቅር ነው ካላችሁ ይርከፈከፍባችኋል። እስኪ አብሬ አጥርተውታል። ጨለማ ነው ደግሞ ኩሉሌ ነው ያረጋችሁት። እና ወዶች እንግዲህ ዛሬነ አሁን ከፊጥራ በኋላ ደግሞ ወደ ቃጣ በነገቡት እና አላህ ሀያታቸውን ያርዝምልኝ። እንዲህ በቃ በነገታው ቤቴ ጽድትድት ብሎ ነው። በቃ የድግስ ቤትም አይመስልምና ተረባርበው እየሳቁ እየተጫወቱ ነው እና የሚያጥቡት በነገራችሁ ላይ ወንዶቹ በጣም ያስፈሩ ነበር። በሰዓቱ በጣም ሰው ደግሞ አይታይም፣ ውጪ ወንድ ብቻ ነው እና ቤት ውስጥ ሞቀን ብለው ይኸው ውጪ ላይ ፈራርሻው ቁጭ ብለዋል ማለት ነው። እና አሚን በሉስ ተባችሁ።